የኢሳያስ ከሀገር የመኮብለል መረጃ እጅግ እያነጋገረ ይገኛል። አምባሳደሩ ስለ ሻቢያ ስለ ፕሬዚደንት ኢሳያስ አፈወርቂና መንግስቱ ኃይለማርያም ብዙዎችን ያነጋገረ መረጃ አጋርተዋል። የኢትዮ ኤርትራ ጦርነት ጉዳይንም በተመለከተ ያጋሩትን መረጃና ሻቢያና ፕሬዚደንት ኢሳያስ አፈወርቂ ላይ ያነጣጠሩትን ክስም በዝርዝር እንመለከታለን። የድሬዳዋ ከተማ አስተዳደር ከንቲባ አቶ ከድር ጁሃር ከመንግስት እውቅና ውጪ በድብቅ እያደረጉት ነው የተባለውንም ጉዳይ ጉዳይ በዝርዝር የምንመለከት ይሆናል። በትግራይ ያለው ተቃውሞ እንዲቀጥል የሚያደርጉ ጥሪዎች የቀረቡ ይገኛሉ። በሀዘን ላይ ተጨማሪ ሐዘን፣ ከህዝቡ መካከል በርካቶች መገደላቸው ተነገረ። የጸጥታ ኃይሎች በርካቶችን ስለ መግደላቸው የወጣው መረጃ የበርካቶችን ልብ ሰብሯል። ራሱን ያጠፋው የ29 ዓመቱ ጋዜጠኛ ጉዳይ፣ ለአባቱ የተላከ የወረቀት አሳዛኝ መልእክትም በርካቶችን አሳዝኗል። እኝህን መረጃዎች በዝርዝር እሳታችን በስፋት የምናስደምጣቸው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 ኢሳያስ አፈወርቂ ከሀገር ይኮበልላሉ የሚለው መረጃ በእጅጉ እያነጋገረ ይገኛል። የቀድሞ የአሜሪካ አምባሳደር ሻቢያን ነቅሰው ይዘዋል። ዛሬ ደግሞ ፕሬዚደንት ኢሳያስ አፈወርቂ እንደ ኮሎኔል መንግስቱ ኃይለማርያም ፈርጥጠው ከሀገር ይወጣሉ፣ ይህም በቅርቡ ይሆናል ሲሉ አስጠንቅቀዋል። የአሰቡ ዘመቻ ከተጀመረ ኢሳያስ ከስልጣን ይወገዳሉ የሚል ትንተና እየተሰጠ ባለበት በዚህን ወቅት አምባሳደሩ ያሰሙት ጉዳይ ሻቢያን ያስደነገጠ እና ያሸበረም ሆኗል። ከዚህ በተጨማ በተጨማሪ ከጸረ ሻቢያ ቡድኖች ጋር አምባሳደሩ በአሜሪካ እንደመከሩም ታውቋል። የቀድሞ በኢትዮጵያ የአሜሪካ አምባሳደር የሆኑት ቲቦርናጂ የአስመራውን መንግስት በተመለከተ አነጋጋሪ ስቴቶችን መስጠታቸውን ቀጥለዋል። ከዚህ ባለፈም ከጸረ ሻቢያ ከሆኑ ድርጅቶች ጋር ያላቸውን ግንኙነት ይበልጥ እያሳደጉም ይገኛሉ። አምባሳደሩ በትናንትናው ዕለትም ከብርጌድና ምዱን የሰላማዊ ማዕበል ንቅናቄ መሪዎች ጋር በአሜሪካ መወያየታቸው ይፋም አድርገዋል። ከሰላማዊ ማዕበል ንቅናቄ መሪዎች ጋር ታቸውን በገለጹበት የኤክስ ልጥፋቸው ላይም ፕሬዚዳንት ኢሳያስ አፈወርቂ ከዚህ ቀደም እንደነበሩ አምባገነኖች ሁሉ ከሀገር ይኮበላሉም ሲሉም ገልጸዋል። አምባሳደሩ ከዚህ ቀደም በዓለም ላይ ያለፉ እንደ መንግስቱ ኃይለማርያምና ጋዳፊ ያሉ አምባገነን መሪዎችን በመጥቀስ የኢሳያስ አፈወርቂም እጣ ፈንታ ከዚህ የሚለይ አይደለም ሲሉም ተናግረዋል። በኢትዮ ኤርትራ መሀል ውጥረቱ እጅግ መባባሱን ተከትሎ ውጊያ የሚነሳ ከሆነ ጦርነቱ ሁለት ውጤቶች ሊኖሩት እንደሚችሉም ተንታኞች በተደጋጋሚ ያነሳሉ አንደኛው አንደኛው ኢትዮጵያ አሰብን የመቆጣጠር ነገሯ ሲሆን ሁለተኛው ደግሞ የፕሬዝደንት ኢሳያስ አፈወርቂ ከስልጣን የመወገድ ጉዳይ ነው። ከወራቶች በፊት የቀድሞ የኢትዮጵያ አየር ኃይል አዛዦች የነበሩት ጀኔራል አበበ ተክለ ሃይማኖት በሰጡት አንድ አስተያየት ጦርነቱ የሚነሳ ከሆነ በእርግጥ የሻቢያ ግብዓተ መሬት የሚፈጸምበት ሊሆን ይችላል ሲሉ ግምታቸውን አስቀምጦ ነበር። ዛሬ ደግሞ አምባሳደር ቲቦር ናጄ የቀድሞ አምባገነን መሪዎችን በመጥቀስም የኢሳያስ እጣ ፈንታም ከዚህ የሚለይ እንዳልሆነም ተናግረዋል። የድሬዳዋ ከተማ አስተዳደር ከንቲባ አቶ ከድር ጀዋር ከመንግስት መዋቅር ውጪ የሆነ ታጣቂ ቡድን እያደራጁ ነው የሚል ክስ እንደቀረበባቸው ተሰምቷል። ከንቲባው ክስ የቀረበባቸው በብልጽግና ፓርቲ ምክትል ሊቀመንበሩ አቶ አደም ፋራ እና በገንዘብ ሚኒስተሩ አቶ አህመድ ሽዴ መሆኑን መረጃዎችም ያመላክታሉ። እንደ መረጃ ምንጫችን ዘገባ ከሆነ ከንቲባ ከድር ጀዋር ከድሬዳዋ ከተማ አስተዳደር የጸጥታ መዋቅር ውጭ ያደራጁት ታጣቂ ቡድን በድሬዳዋ ከተማ ዙሪያ ባሉ የገጠር ቀበሌዎች በሚፈጠሩ የጸጥታ መደፍረሶች ላይ ተሳትፎ እያደረገ ነው የሚል ክስም ከአቶ አደንፋራና ከአቶ አህመድ ሽሬ ቀርቦባቸዋልም ተብለዋል። ከዚሁ ጋር ተያይዞ በጅቡቲ መውጫ እንዲሁም ደግሞ በድሬዳዋ ዙሪያ ባሉ የተለያዩ የገጠር ቀበሌዎችም የሶማሊያ ክልል ልዩ ኃይል አቶ ከድር ጀዋር አድራጅተውታል ከተባለው ታጣቂ ቡድን ጋር ባሳለፍነው ሳምንት ስልውጥ ማድረጋቸው ተሰምቷል። ይህንን ተከትሎ በድሬዳዋ ከተማ አቅራቢያ በሚገኙ አካባቢዎችም ሲከሰቱ የነበረው የፀጥታ መደፍረሶችን በኦነግሸኔ መሳበቡ መቆም አለበት የሚል ጠንካራ ወቀሳ ከሶማሊያ ተወላጆች እንደሚደመጥ የመረጃ ምንጮቻችን ከጉዳዩ ጋር አገናኝተው አስረድተዋል። አቶ አደም ፋራ እና አቶ አህመድ ሽዴ በድሬዳዋ ከተማ ከንቲባ አቶ ከድርጇር ላይ ከመንግስት መዋቅር ውጭ የሆነ ታጣቂ ቡድን አደራጅተዋል የሚል ክስም ከማቅረብን በተጨማሪ በአካባቢው የጸጥታ ችግር እንዲከሰት እያደረጉ ካለው ተሳትፎ እንዲታቀቡ ማስጠንቀቂያ ያዘለ መልእክትም መላካቸውም ተነግሯል። በኦሮሚያና ሶማሊያ ክልሎች መካከል በተለያዩ ጊዜያት በድሬዳዋ ከተማ ላይ የይገባኛል ብዝግቦችና ግጭቶች ሲከሰቱ እንደነበር የሚታወስ ሲሆን ከሰሞኑ በከተማዋ ከንቲባና በሁለቱ የሶማሊያ ተወላጅ ባለስልጣናት መካከል የተሰማውን መቃቀር ተከትሎ ከዚህ ቀደም በአካባቢው ይታይ የነበረው አለመረጋጋት መልሶ ሊያገረሽ ይችላል የሚል ስጋትንም አጭሯል። ራሱን ያጠፋው የ ሀያ ዘጠኝ አመቱ ጋዜጠኛ ጉዳይ የበርካቶችን ልብ ሰብሯል። አሳዛኝ ዜና ከወደ ኬንያ ተሰምቷል። ጋዜጠኛ ኪማኒ ሙጉቧ በአንድ ወቅት በሲዝን ቲቪ እና ኤን ቲቪ ስክሪኖች ብዙዎችን ያስደመመ ጎበዝ ባለታሪክ ነበር። ነገር ግን ከካሜራ ብርሃን ጀርባ ባይፖላር ዲስኦርደር እና ድብርት ብዙ ቀናትን ብቻውን ጨለማ ቤት ውስጥ እንዲያሳልፍ አድርጎታል። በዚህም የአእምሮ ጤና ፈተናዎችን እየታገለ እንደሚገኝ በድፍረት በአደባባይም ተናግሯል። ትላንት ግን አልቻልኩም። የአእምሮ ጤና ክትትል ከሚያደርግበት ሪያብሌሽን ሴንተር ለአባቱ በጣሽ ወረቀት ጽፎ ከዚህ በኋላ በእኔ ምክንያት ዋጋ አትከፍልም ደናሁን ይላል። ከዚያም በኋላ በገዛችሁ ህይወቱንም ነጥቋል። የጋዜጠኛ ሞት በቅርቡ እየተባባሰ ለመጣው የጋዜጠኞች የአእምሮ ጤና ዘርፍም ትኩረት እንዲሰጠው የማንቂያ ደውል ነው። በኢትዮጵያ ብዙ ጋዜጠኞች በዝምታ ዋጋ እየከፈሉ ነው። ከባድ የስራ ጫና፣ ዝምተኛ ክፍያ፣ የኦንላይን ጥቃትና ዛቻ አንዳንድ ጊዜ ደግሞ ሽፋን የሚሰጧቸው ዘገባዎችን በራሳቸው የሚያመጡት የስነ ልቡና ጉዳቶች ቀላል አይደሉም። ሆኖም የአእምሮ ጤና ኒውስሮም ውስጥም ብዙም አይወራም አልበራም ወይም ደግሞ ሽፋን አይሰጠውም። ይህንን ተከትሎ ዝምታውን ለመስበር ጊዜው አሁን ነው የሚል መልእክትም ተጋርቷል። ህዝቡ የትግራይ ኃይሎች ተቃውሞን እንዲደግፍ ተቃዋሚ ፓርቲዎች ጠየቁ። የትግራይ ኃይሎች መብታቸው እንዲከበርላቸው የሚያደርጉትን ተቃውሞ ህዝቡ እንዲደግፍ የክልሉ ተቃዋሚ ፓርቲዎች ጠየቁ። የደሞዝና ጥቅማ ጥቅማቸው እንዲከበርላቸው በመጠየቅ ተቃውሞና የመንገዶች መዝጋት እርምጃ እየወሰዱ ባሉ የትግራይ ኃይሎች አባላት ዛሬም ተቃውሟቸው ቀጥሏል። የትግራይ ኃይሎች የህዝብ ተቃውሞችን ከማፈን ወጥተው የራሳቸውን ጥያቄዎች ይዘው ወደ ጎዳና መውጣታቸውንና የአረና ትግራይ ለሉዓላዊነትና ለዲሞክራሲ እንደሚደግፈውም የፓርቲው ሊቀመንበር አቶ አምዶም ገብረስላሴም ተናግረዋል። የትግራይ ነጻነት ፓርቲ በበኩሉ በትግራይ ያለው ስርዓትን ለመገርሰት ወጣቶች፣ ሴቶችና ሌሎች የማህበረሰብ ክፍሎችም ጥያቄዎቻቸውን ይዘው ተቃውሞን እንዲቀላቀሉም ጠይቋል። የትግራይ ጊዜ አስተዳደር ካቢኔ የትግራይ የጸጥታ ኃይል አባላትን መብቶችንና ጥቅማጥቅሞችን ለማስከበር ያስጠናው ክልላዊ ጥናት ተግባራዊ እንዲሆን መወሰኑን አስታውቋል። ይሁን እንጂ የውዝፍ ደሞዝና ጥቅማ ጥቅማጥቅም መብቶችን ያነሱ የቀድሞ ተዋጊዎች ዛሬም ተቃውሟቸውን ቀጥለዋል። ወደ መጨረሻ መረጃችን ስናምራ በአስክሪን ሽኝት ፕሮግራም ላይ በተነሳ ብጥብጥ ስድስት ሰዎች መሞታቸው ተነገርም። በትናንትናው ዕለት በናይሮቢ ካሲራኒ ለቀድሞ የኬንያ ጠቅላይ ሚኒስትር ራይላ ኦዲንጋ የአስክሪን ሽኝት ምራ ግብር ተካሂዷል። በዚህ ወቅትም በተነሳ ብጥብጥ የሰባት ሰዎች ህይወት ማለፉን የአይን ማኞች ናይሮቢ ለሚገኘው የመረጃ ምንጫችን ገልጸዋል። እንደ አይንማኞቹም ገለጻ ሁለት ሰዎችም ከጸጥታ ኃይል በተተኮሰ ጥይት የተገ ሲሆን አምስት ሰዎች ተኩሱን ተከትሎ በነበረ ግርግር ህይወታቸው ማለፉም ተገልጿል። ውድ ተመልካቾቻችን ለእሳቱ የነበረ መረጃ ይህን ይመስል ነበር። አብራችሁ ስለነበራችሁ እጅግ አድንቀን አመሰግናለን። በቀጣይ እስክንገናኝ ድረስ መልካም ቆይታ።